ይህንን ነገር ለካ ኩሽም አላጫወትኩሽም። የማይነግርኩሽ መስሎኛ። የለ ተገኘ ተገኘ እኮ ሰውዬው፣ ያው ያው ተገኘ። ማነው አንተ? ታህል ላይ ነው አስማረ። ኧረ እንዴው ተኛ። እያ ሴት ናት እኮ ሴት። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። እንዴት ሆኖ አስማረ? ወደ ላ ሰው የወንድ ቦላሌ ለብሳ ልሽ መንደሩን ስታምሰው ሰው የሰነበተች የወንድ ቦላሌ ሴቲት ናት። እንዲስታላግጥብን ሴቲት ናት እንዲማላግጭ አታርገን። የበላይነሽ ጉድ ጉድ። እና ማናት መጣ ነው አንተ ማን ያላከው እሷ ማን ነው እንትን ዳሳሽ ናት እየተባለ ማናት እየተባለሽ፣ ዳሳሽ ናት እሷ ናት ወደ እየተባለ ነው እኮ ያልኩሽ። እሷማ ምን ታውቃለች በምኑ እንትን ብላ ነው ምን? ማናት እንግዲህ አንቺ ምን በዚያ ነገር ይኸውልሽ፣ አያሌው እንዲያ ቡን ብሎ ተነስቶ ቤቱን ጥሎ ሲሄድ ጊዜ ትበይና ማን ነው የደበደባት? እንእን፣ ወይ እሱ ይኸውልሽ፣ እንዲያ ሰልስትና እንትን ብለን ስንባጃ የልሰነበትን ሰውዬውን ፍለጋ አዎ፣ ፍለጋ እና ወጣችሁ እናንተ ማጦማቸውን ሁላ። አዎ፣ ይኸው ኋላ ያገኘሁት መስሎኝ ጎምጅቼልሽ፣ ስከተል ስከተል በጋቢ ተድወን ውኖልሽ በአንዱ ጥሻ ተግኖ ሳገኘው

ሰጠሁትም የእሷ መሆኗን ምኑ ነበር ምቆየው፣ ነስ ቢሆን እናንተ እንዴት ያለ እዳ ነው? ተይኝ እባክሽን ነው ምልሽ። እንደ እግር እሳት እኮ ነው። ፊቱን ድረስ መጥቶ ሲያስደነግጥሽ ጊዜ ማናባቱ ነው የደፈረ ብዬ ይኸውልሽን እንኳን ምን ያላረገኝ ምንስ ያረገኝ፣ እንደው እሷ ትሆን ጅጉዲ ንብር። እናንተ ግን የማለ አባቴ ሰምቻለሁ፣ በቤት ያስቀምጫት አባቴ ሰምቼ ነው። የአንተ ያውን ምን ሳይነግሯት ይቀራሉ ብለሽን? ዋ እሷም የሰራችው ስራ ምን ጠፍቷት ነው? እሱስ ነው

አሁንማ ሰላም ሆነ እኮ ተመስገን፣ ተመስገን። እንግዲህ በቃ በቀልባችን ሁሉ መግባት ነው እንግዲህ፣ እንደወትሯችን እንደለመድነው ሰላም ሆነ እንጂ ነው። ተመስገን ጌታዬ፣ ምን ይሳናል ሳልጨርስ እንድትልንሆን ደሞ ጌታ አንተ

የላችሁ እንዲያ አገር ምድር ድረሱልኝ እያልኩኝ ያዙልኝ እያልኩኝ እንዲያ ፍደስ ብለህ አደራህ እኔ እንደ ወዳጅ አይለውም ዳን አያሌባለ እናንተ ለሌላ ሰው የሚጠርፍ ጀግና አይደለም። ወንድማችሁ አየለም እንዲ እናውቀዋለን። ምንድን ነው አሁን? አንቺ ነው ብትረጋጊ አይሻልም? ለሰው ሞት አነሰው አለሽ ቀበሩ እንዲ እኮ ለሰው ሞት ያንሰናል። ምን ሆነሽ ነው ነገር ምን ሰምተሽ ነው እንዴት መጣለያለው ቤት ሽዷል አልክ። ለካ ሴራህን እየሰራህ ነው። ገላህ ጥለህ ሆኖ ምንድን ነው የምትረጋጋው? ዝም ብለህ ተረጋጋ ትበለኝ ተረጋጋ ትበለኝ ነው ብዬሽ አይደለም። ሰከን በይ ና፣ ነገሩን በሰከነ መንግድ ማየቱ እንጂ እንዲህ ችኩል ችኩል ቢሎት እንትን ቢሎት ቀበዝባዙት ምን ያደርጋል ብለሽ ነው። ረጋ በይ ና። ምኑን ነው የምንነጋገርበት? ምኑን ነው የምትረጋጋው? ደምጠው እንዴት ወስዳችሁ ታንዱ ተጋን እንደጣላችሁት ነው። ኧረ እባክሽ ተይ። እኔ ምረጋጋ አታውሪ፣ ተይ ዝም ብለሽ ተረጋጊ ነው ሰከተሽውን አታውሪ፣ ምትል እንደው ነውር ነው እኮ እንደው ነውር ነው። እንደው አብረኸው እንደው እስኪ እንደው እስኪ ልጠይቅ፣ እንደው አብረኸው የበላኸውን የጠጣኸውን ሰው እንደው እንደ እንዳላወቀ ሆኖ አብሮ እንደው ሲዞር ሲዞር ሲዞር ሲዞር እየዋሉ መፈለግ እንደው እንደው ልብ ይሆንሃል። እንደው ተይ ዝም ብለሽ፣ አሁን ሌላውን ማውራቱንም ተይ። ዝም ብለሽ ረጋ በይና ነገሩን እንደው ሌላ ቀን ልፍ ሲል እናወጋበታለን። ሌላውን እኔ እኮ ያንተውም አይደለ ያንተውም እንደው አልደነቀኝም። አደራህ ሹልሹልታም የሆነ ሰውዬ እንደው ትልቅ ሰውዬ አይደለም። አንተ አስማረስ ይሆን? ኧረ ተይ እንጂ አንተ ትንሽ ትንሽ እንትን አለሽ። ምኑን ነው እላለሁ። አይገርም! ገና ሁላችሁን ይሄ መንደር ነው ማጋየው። ይሄ ሰውዬ አንድ ነገር ይሁንና፣ ውርድ ተራሴ መንደሩን ነው ማጋየው።

እንዳል ሆነ ሁነን የጉድ የጉድ ወድቄ ነበረ እንዳለ። ኧረ ምን አንተ ብቻ ሁላችንም ነን እንጂ ወደ ሰማዩ ተደበላ አልቆብኝ ነበረ ላችንም ዚያራ ተረፋቱ ላይ አሁን እንዲህ አወጋለሁ ሰው አብሮኛል ይመስላል። ምን ሆነ ነው? አሁንማ ደግሞ ግራ የሚገባህ ምን ሁነህ ነው? ነገሩ ተፈቶ እህ ነገሩ ተፈትቶ ደህና እንዲያ ቀደም ነበር እንጂ እንዳልሆነ ስት ሆን እንዲያ ቅልህን ስተህ እንዳልሆነ ስት ባዝን የነበርህ ጊዜ ነው እንጂ አሁንማ ደህና እናንተው ጀመራችሁት፣ እናንተው ጨረሳችሁት። ሰተት ብለህ ቤት ገብተህ ርቆርዶ ሰላም ወርዶ አስማር እንዲያቋይል በዚህ ግር ግር እሷም ሰው የሌላት ሰው እንዲያ ለሞት ስትደርስ አብሬያት ለሆን ብዬ ነው እንጂ እንዲህ እንደ ዋዛ ነው ብለህ ነው ነገሩ። የሰራሁት ስራ ግም ነው አያደራርስም።

ምን ሰው አደረገች? ምን ይሁን ብላ ውለዱት እንጂ፣ ውለዱት በቃ አለቃችሁም። አሳሬን ስታበላኝ አንተ አንተ

እኔ ነው ብለኝ መሻውዱኝ እንዴት ያለሽው? ወደ እንዲያማ የለ ዳሳሽ፣ እንዲያማ የለ እኮ እኔ እኮ ምን ነገር መጣ ብዬሽ ነው። ለካ መኖሩ አሳስቦሽ ነው። እና ቀድመሽ እንዲኖር ብለሽ ብትነግሪኝ መቼ እዚህ ነገር እንደርስ ነበረ። ያሳስበኛል እንጂ እንደት አስመናል? ያሳስበኛል። እንዲያ ከሆነ ነገሩ ወዲህ ነው። አለ አሁን እኮ እዚህ ነበር። የት አለ አሁን? እዚህ ነበር። አሁን እሱ መጥቶ ነው ያስመለ ይሰጥዩ ከተለይ ምን አላት? ቆይ አንቺ ትበይንን እንዲያርገው ደብድበዋት እንዳልሆነ አድርገዋት አይደል? እና አሁን እዚያ እሷንን እንትን እያላት ነበረ። እሷን ልጠይቅ ብሎ በህደበት ጥጃው አሁን በዚህ ሲሉት ጊዜ አሁን ይኸውልሽ፣ ወደ ጥጃው እንደገና በዚህ በኩል ይኸውልሽ፣ እየሮጠ ጥጃው እና ታሳቤት ነው ትናንትና ያደረነው። ያው እና አሁና፣ እንዴት ነው ነገርሽ ብላ ብላ ደግሞ አሁን በሴሮ ፖርት እንዴት ነው የምትናገሪ? ዳዛር ግድ የለም ደህና መሆኑ ነው አሁን ያልክ ነበር

ማናት ያዘችብኝ ያችን ነው ንቅ ብርቅ ያና አረ አረ እርም፣ ወይ ትበይ ግን እርም፣ እናፈር ብላልሽ። አንቺ የዚህ ሰው አድርገሻታል፣ የዚህ ሰው አድርገሻታል። እና እንዲያልም እኮ የላት እሷ፣ ገጥማት ነው እሷም ይዛት ነው እንጂ ሰንታ ነው አንቺ ሰው የምትሆን